በቃ እንኳን ማርያም ማረችሽ፣ እንኳን ማርያም ማረችሽ። እንዴት ነሽ? እንዴት መጣ? ምን ያስጠነቅልሽ? አዎ ደህና ነሽ? ደህና ነሽ? እንዴት ነሽ? አሪ መስከ እንዴት መጣ

ውበቱ ደፍቶ ባታል እንደምታዩት፣ እሺ፣ ሲቁም እንዴት ቦርጭ ምናምን ጠፋ። የለም ጋይስ የወለደችም እሷ በየአመቱ ትብልድ ነው የሚያስብለው። ምር በየአመቱ ለግ ነው የሚያስብለው። እሺ፣ ይቀለልክኝ ይቀለልኩ አይደል? እውነት በስድስት ወር ይቻላል፣ በስድስት ወር ለካ ይቻላል። በየአመት አመት እናከታተለዋለን።

ሆነ እንዴት ታወስኩ እንዴት ታወስኩ? እንደ ሁሌም እኮ እፈልጋለሁ፣ ግን ያው ከማን ጋር አልሽ? በደምብ እስክንግባባ ምናምን ነበር። አሁንም አሚም ስለተግባባት ምንም የሚያስቀንቅ ነገር ማለት እኔ በሽታ ነኝ። እዛ ፀሐይ ላይ ስንት ሰው አግኝተህ ነው የምውለው? አድሮ ማንም ሰው አያገኘኝም ላይ እ መፍታለ በኋላ አንቺ እኔ ከልጄ ጋር እዚህ አድራለሁ ማለት ነው ነገር

እኛ እንግዲህ ዝም ብለን እንዲ ከሰል ምናምን አልጋልፍ ተደርቦለን ነው የሚሞቀን። እኛ አንተ ጋር ግን ብዙ አሟማቂዎች አሉ። አንድ ጊዜ ምን

ሰምተ ልጅ ላይ ተወጣበታለች። ይህ ወቀ ነው። ምን ታደርጋለች? መሰለች ስቴሽ እዚ ምተኛው ከዛ በብርድ ልብስ ውስጥ አስገብኝና ሲመጡ ሌላ የሆነ ብርድ ልብስ እንዳስቀመጥሽ ወይም ትራስ እንደገባ ነገራት መሰለች። ቦታ መቀየር እንዴት ደስ ይላል። አሁን መውጣት ትችላለሽ። እናቱ ምንድነው? በግ አልቋል። በግ ምጣል። ሩታ እንክብካቤ አንሷል እ ተጋደመ ተንከባከቢኝ። በጋምች እናቴ ድራሽ አባይ ልጣራ፣ ትሰማኛለህ? አሁን ቀሉ ቀልድ ነው። ምንድን ነው? ምንም እንዳልተፈጠረ እኔ ስቄ ስላናገርኩ ሌላ ነገር አታ አታስወራየም፣ አታሳስበኝም። እና ውረድ። አልወርድም። ውረድ። ይሄዳል ብለሽ ነጫንሽኝ። አልወርድም፣ አልወርድም፣ አልወርድም። አዝግ

አረ ሌላ የሚከፋው ሰው አለ። ራሱ ነው ያጠፋው። እንዲህ ስትሆን ራሱ ሲያይ ራሱን ላጥፋ አላጥፋ ነው የሚለው። ግድ የለም ለቀቀኝ። እኔ የሰው ሞት ምክንያት ሆነ አልፈልግም። እኔ የምልሽ ቤቢ ለምሬ አላደገው አ ለምን አላደገም? አሁን ተቀልማ ያደግስ። መጀመሪያ ስለ እሱ እድገት ተነጫነቀ አሉት። አጥፋት ማካል አደለም በአምሮ ድርግ ጸጉሩ እያደገለት ነው። ግን አንቺ ልጅ ተወልዶ ሲታይ ማለት ነው። ድገሙ ድገሙ ያስፈላል። ድገማ ታዲያ ደግማ የመጣሁት ሩታ አሁን ላይ ማለት ነው። እኔ መድገም አልፈልግም። አሁን አንተ ግን ስለምትፈልግ ሌላ የሚያስደግም ሰው አይጠፋ። ተጠቀምሱ ሩታ ግን ማለት ነው ጌታን እያስደበርሽ ነው። ሸዋ የመጣውበትን አላማት ሌላ ሙሉ ውስጥ እየከተትሽ ነው። ስርዓት ኖች የምታወሪው ነገር ጠንቅቀሽ ወቂ ነው። ሽቶ ተቀጣለ አይደል? እና ሽቶ መቀባት ኩሱና ነው፣ ልጁ አጠገብ ምን ችግር አለው? ምን እዚህ ጋር የብብት ሽታ ሽታ ራሱ ይላል። አይደለም እኔ እንደዚህ ጥሩ ጠረን ኖሮኝ መምጣት ይቅርና ማለት ነው እንደ ሌሎች ጎረምሶች ምናምን

አራፍታ ጌታን እያስደበድሽ ነው። እሺ እንደውም እናሳልሻ እወጣልሻለሁ። በዚህ ለክማ አንተ ነው የሚያሰደኝ በዚህ በዚህ ጋር እንደባላ ቁጠሉ ሽማግሌዎች ሽማግሌዎችን ገብተዋል። የመጣንበት ዋነኛው አላማ መሰለሽ ሩታ፣ አንደኛ ከአንቺ ጋር ማድረስ ስለምፈልግ ነው።